አድኃኖም ምትኩ ሀሰሳችን ከሽፎ እንጂ ጥቁም ጊዜ ላይ ነበረን። ወይን እየተጎነጨን እየተሳሳምን፣ ድንገት ሳላቅድ ሳልቀምር ሳላስብበት ካንደ ቤቴ የውስጥ እውነት አመለጠኝ። ትክ ብዬ ሳያት ፈግ ብላ እችን የመሰለ ድ ጠበስኳ፣ እችን የመሰለ ድ ጠበስካ አለችኝ፣ ወደ ራሷ እያመላከተች በትንሹ ፈገግ እያልኩ ፈገግታዬን እንደ መስማማት ቆጥራ በሚያምር ፈገግቷ አያዮችን እናትማ መርቀዋል ስትለኝ ይህን ነበረ የልብ የእውነት ያመለጠኝ። ታውቂያለሽ ገና አንቺ ህልም እንዳለሽ የመጣሽበት መንገድ፣ እቅድሽ፣ መርሽ ከኔ ጋር መቼ እሄዳለሁ አልኳት። ሽማግሌ ከላኩኝ በኋላ በጋራ ስለምንወልዳቸው ልጆቻችን ስናወራ ከርመን እንዴት እንዲህ ይባላል? ሁሉ እውነት እንዴት ይወራል? የልብ እውነት ሁሉ ይዘረዘራል? ትበሳጭ ያለች ብዬ ነበር፣ ግን ደግሞ የጠበቁትን የፊት መለዋወጥ አላየሁም። ረጋ እንዳለች ፊቷ ሳይለዋወጥ ትክ ብላ አየችኝ። እፈፍ የሚል ስሜት ዋጠኝ። ምን አለ አስማተኛ በሆንኩና እንዳልሰማች ማድረግ አለያም፣ እንዳልተናገርኩ መሆን ብችል። ቃላቱን እርግጥ አድርጋ ትክክል፣ ጊዜው አሳዝኖ ነው አብረን የሆንነው። አብረን ሆነን በስሉ በስሱ ሌላ የፍለጋ ሙከራ ስላልተሳካልን ነው የምንጋባው።

ከቤተሰቦቻቸው ጋር ሚስትና ባላቸውን እየከሰሱ ኑሮን ይገፉታል። ለዛ ነው ከኔለች ትዳር የሚያስሱት፣ ቆም የሚጠሩት። በቆዩ ቁጥር መለኪያቸውን እየቀየሩ ካጣጣሉት ከተጠየፉት የኑሮ ቀንበር ላይ ራሳቸውን ያገኙታል። ለዛ ነው እንደሚታረድ በግ ሁሉን እያወቅኩ ሽማግሌ ስትልክ ቀለበት ስታጠልቅልኝ የልቤን ነታፍኝ የሚከተለ ሲዘበራረቅብኝ ይታወቀኛል ግራ የህይወት አጋርን በዚህ ደረጃ ለማወቅ ምን ይባላል? እቺ ልጅ ነገሮች በዚህ ደረጃ ይገባታል ብዬ አላሰብኩም። ሴት ልጅ ትታለለልሃለች እንጂ አታታልላትም። እኔ እንዲህ እንደሚሰማን እንጂ እሷ እንደዚህ እንደሚሰማት አላውቅም ነበር። ለምን ታዲያ አብረን እንሆናለን? ሁለታችንም እንዲህ ከተሰማን? እኔ እንጃ ምናልባት ጊዜያችን ምናልባት እድሜያችን አሳዝኖ ምናልባት በዙሪያችን ያለው ውትበታ ምናልባት ዘራችንን ለመተካት ካለን ፍላጎት ምናልባት መላመዳችን እንዳንን ላይ አግቶ ይሆን ምናልባት አንዳችን ላንዳችን ካለን ውስጣዊ ስሜት ይሆን ምናልባት በዙሪያችን ካሉት ሰዎች የበለጠ ስለምንዋደድ ምናልባት በስሱ ሌላ ለማግኘት ያሰስነው ሐሰሳ ስላልተሳካ ሰው የልቡን ሁሉ አለመውጣት ይሆን ቁርጠኝነታችንን ያሳደፈው ባለሀገራችንን አለማወቅ ጠቀሜታ ይኖረ ይሁን? አንዳንድ እውቀት ምቾት አይሰጥም። እውቀት ትካዜን ታበዛለች እንዲል መጽሐፉ። አንዳንድ ውይይቶች ሽንቁር ያበጃሉ። የጀመርኩትን ወይኔም በአንድ ትንፋሽ ወደ ጉሩሬ አንቆረቆርኩት። እንዲህ አይነት ሎጂክ ተዘብዝቦ ግንኙነት ትዳር መመስረት ይቻል ይሁን? እንዳለችው ፍርሃት ነው እጦት ነው መላመድ ነው ምንድን ይሁን? በትክክል ያጋመደን ምን? አስቸኩለን? ምን አሸበረን? ይህን እውነታ ከተዘራዘሩ በኋላ እንዴት ጎጆ ይቀለሳል? ልጅ ሳይመጣ ንብረት ሳናፈራ ኑሮ ሳይነጠን የግንኙነታችንን ማዕዘን መገምገም እንዳለብን ነው ይገባኝ። አሁን የሚጎዳት ነገ ከምሰብራት አይበልጥም። ዛሬ የሚሰማኝ ሆኖም ነገ ከሚጋረጥብን መከራ አይበልጥም። ማሬዋ፣ ሰው ውድ ፍጡር ነው። ችኩላችን፣ ብልጣብልጥነታችን፣ በራሳችን ማስተዋል ላይ መንጠላጠላችን የእኛ የራሳችን የሆኑትን ሰዎች ጋር እንድንሸዋወድ ያደርገናል። ጊዜን ውሰድ። ተነጣጥለን፣ ዙሪያችንን፣ መንገዳችንን እንመርመር። በልገናችንን ይቅር እንበለው። የቆምንባቸው ስፍራዎችን እንቃኛቸው። ከፈጸምናቸው ጥፋቶች ጋር እንፋጠጥ፣ እናረማቸው፣ እናበጃጃቸው። ብቸኝነት አባብቶን፣ አቻ ግፊት ወትቶን፣ መላመድ አሳስሮን፣ የቤተሰብ ግፊት ገፋፍቶን ኑሮ አይመሰረትም። የሁሉም ጓዳ እንዲህ ነው ተብሎ አዲስ ጎጆ አይበጅም። ሁሉም ሄዷል ተብሎ እንኳን በስህተት መንገድ በትክክለኛ መንገድ መሄድ ተገቢ አይደለም። ከመጣንበት መንገድ የምንሄድበት ሩቅ ነው። ራሳችንን ከእርስ በርሳችን ነጣጥረን እናጥይ ነው ያስተውሉት። መንገድ ደግሞ አሜን ካልኖ ባሻገር ያለውን እውነታ መጋፈጥን ይጨምራል። ያኔ የውስጣችን እውነት ፍንትው ብሎ ይታየናል፣ ለውሳኔም ይረዳናል። ስህተታችንን ለማረም ከፍርሃት ጋር መጋፈጥ የመጀመሪያው እርምጃ ነው። ከዚህ ሁሉ መንገድ በኋላ መመለስ እንዳስፈራት ታስታውቃለች። እኔም የወጠንኩትን የለመድኩትን የወሰንኩትን ዳግም ለመመርመርና ለመቀለስ አስብ ደስ የሚል የሚቀረዝ ስሜት ሲወረኝ እየተሰማኝ ነው።